ሽማግሌ በሀገሯ አይጥፋ ሰሞኑን ህያብ እና ኤፍሬም የነበሩበት ሁኔታ ጥሩ አልነበረ ዳጊ በሚባል ግለሰብ ህይወታቸው እየተመሰቃቀለ ነው በጥንዶች መካከል ሌላ ሰው ከገባ ነገሮች እንደሚበላሹ እየታወቀ ነው እና ብሩኬ ከዛ ጋር ሽማግሌ ሆኖ ነው ያመሸው ከትናንቱ ደስታ ባሻገር ከነ ኤፋ ቤት ነበረ ያመሸው እያስታረቃቸው ሰላም ሰላም ወዲ ቻናል የቤተሰቦች እንዴት ናችልኝ ደና ናቸው ወይ ሰላማችሁ ብዝት ትርፍ ይበልልኝ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ እንግዲህ የትናንትናው ቀን እጅግ በጣም ደስ የሚል ነበረ። የሀይሚና የብሩኬ ደስታ ለእኛም ለጨረቃ ፋሚሊ እጅግ በጣም ደስታ ነበረ። ያው ሀይሚና ብሩኬ አንድ ስቴፕ የሄዱበት አንድ ያሰቡትን ህልማቸውን ያሳኩበት ቀን ነበረ እና እንግዲህ ያው ብሩኬ ወደ እነ ኤፋ ቤት አቅንቶ ነገሮችን ለመፍታት ሞክሯል። ለማስታረቅ ሄዶ ነበረ ማለት ነው። ያስታረቀበት መንገድ አቤት አቤት! መታደል እኮ ነው። ብሩኬ እኮ ሁሉን ያደለው ነው። እግዚአብሔርን ታድለሃል እኮ ብሩኬ ግን ሽማግሌ ማለት እንዲህ ነው። በቃ ቀጥ ያለ አቋም ያለው ሽማግሌ ነው ብሩኬ። የሚናገራቸው ነገሮች ከአንደበቱ የሚወጡት ነገሮች እንዴት እንደሚማርኩ እና በዛ መካከል ደግሞ እጅጉን ያስደሰተኝ ነገር ሀይሚን በመካከል የሚጠራት ሀይሚን በመካከል የሚያነሳት ነገር እጅግ በጣም ነበር እያስደሰተኝ ሳየ የነበረው ብሩኬ ማለት ነው። በፈጣሪ ለሀይሚ ያለው ክብር ዘመን የማይሽረው ወረት የማይቀይረው መቼም መቼም ሊቀየር የማይችል ሰው ነው ለሀይሚ ና እሱ ሊያስታርቅ ሄዶ በሀይሚ ነበር ምሳሌውን ሲያደርግ የነበረው ምሳሌውን እያመጣ የሚነግራቸው በሀይሚ ነው። በሀይሚ ቢመጡብኝ፣ በሀይሚ መካከል እንደዚህ ብሉኝ፣ እኔ የምፈልገውን ነገር ያ ሰው ቢጠላብኝ፣ ስለዚህ በቃ ትዕግስት እንደሌለው እንደውም ሁላ ያው አጋጭቼ ነው የምሰደው ነው ያለ እኮ አጋጭቼ ነው የምመለሰው ሲሉ፣ እኔ ሳኩኝ የምር ብሩኬ እንደዚህ አይነት ነገር ላይ ትዕግስት የለውም። በነገራችን ላይ የምር አይታገስም። እንኳን አይደለም ሌላ ትርፍ ሌላ ሌላ ከውጭ ሰው መጥቶ አይደለም ኤፍሬምን አይታችኋል አይደል? ያኔ ኤፋ ሀይሚ ከብሩኬ ጋር ከዚህ በኋላ መስራት የለብሽም ብሎ ሲመታት እንዴት እንደተናደደ እንዴት እንዳስቆመ ወንድሟን እራሱ ማለት ነው። የሀይሚን ወንድም አይደለም ሌላ ጓደኛ ምናምን ተብሎ። ስለዚህ በእንደዚህ አይነት ነገር ላይ ድርድርም ቀልድም አያቀን ብሩኬ ና ሰው ማለት እንዲህ ነው። ራሱ ተከብሮ የሚያስከብራችሁን ሰው ምረጡ፣ ሴቶችም ወንዶችም። የምሬን ነው። በራሱ ኮንፊደንስ ስላለው ነው። ስለዚህ ስለሀይሚ እንደዛ እያለ ሲያወራ የነበረው ብሩኬ ና እውነቴ ነው የምላችሁ። ያስታረቀበት መንገድ እጅግ በጣም ነው ደስ ያለኝ። ብሩኬና ሀይሚ ሲጋጩ ከዚህ በፊት አይታችሁ ከሆነ ነገሮችን ለማፍታት በጣም ነበር የሚጥረው እሷን። ነገሩ እንዳይካረር ይጠይቃስ ነበር እየደጋገመ። ምንድን ነው የተፈጠረው? ምንድን ነው በቃ ንገርኝ እያለ ነበር የሚያስጨንቃት። እና ሌላ ሰው ላለማስገባት በቃ እኔ ጥፋቱ የምለው ሙሉ በሙሉ ከህያብ ነበረ። ህያብ ትክክል እየሰራች አልነበረም ሰሞኑን ማለት ነው። እና ማለት ሁኔታዋ ራሱ ግራ ነው የሚያጋባው። ልጁ ምን እንዳሰበ እንዴት መገመት ይከብድሻል እንዴ? ለምን የፈለገ ነገር አይሆንም። ይሄ ልጅ እኮ ዘመድሽ አይደለም አብሮ አደጉሽ ነው እንጂ ዘመድሽ አይደለም አይደለም። ስለዚህ እያወራ የነበረው ደግሞ ኤፍሬምን በጣም እያጣጣለ ነው። እውነት እኔ ራሱ በጣም ነበረ የተናደድኩት፣ ቪዲዮቸውን ባየውም ግን በነሱን ኔ ሰርቻ አላውቅም። ነገር ግን ትናንትና ብሩኬ ሂዶ ስላስታረቀ ብቻ ነው እኔ ቪዲዮ የሰራሁት ማለት ነው። ይህ ሁኔታ በጣም ነበር የሚያናድደው። የምታደርጋቸው ነገሮች አግባብ አልነበሩም። እንዴ እኔ ወድጄ ፈቅጄ ለገባሁበት ነገር ማን ምን አገባው? እንኳን አይደለም አብሮ አደግ ጓደኛ ቀርቶ እህት ወንድም በፍቅር መካከል መግባት የለበትም ብዬ ነው የማስበው። እና ባለፈው ከቤታቸው የመጣ ጊዜ ሲናገራቸው የነበሩ ነገሮች አሉ። ስለ ቤቱ እያወራ ነበር እና በዚህ ቤት ነው ወይ የምትኖሪው? ከኔ ቤት ትኖሪያለሽ፣ ገና ህፃን ልጅ ነች እያለ እያወራ ነበር ዳይ እና እኔ ደስተኛ ነኝ ብላ ነበር የመለሰችለት። ሲጀምር ገና ከመጀመሪያውኑ እንዲያወራ መፍቀድ አልነበረብሽም ሲቀጥል ደግሞ ኤፍሬም በጣም ተናግሯል ብዙ ጊዜ ልጁን አይወደውም ልጁ ሀሳቡ ገብቶታል ምን እንደሆነ ኤፍሬም ተረድቶታል እንደወንድ ያሰበው የፈለገው ነገር ምን እንደሆን ተረድቶታል በዛ ላይ እየናቀው ነው እና ይሄ ልጅ ማግኘት የለብንም እያለ እየተናገረ ግን ሆን ብላ እየሄደች ስታገኘው ነበር ለምን አስፈለገ እንዴ ከኤፍሬም ጋር እኮ የሆንሽው ፍቅሬ ጓደኛ የሁሉ ነገር ብለሽ ነው ባለ የልጆች አባት ብለሽ ነው አይደለም እንጂ ዝናብ መስቶች ተጠልለሽ ዝናቡ ሲያባራ ወጥተሽ የምትሄጅበት ቤት አልነበረም ሴቶችዬ የምር ፍቅር ካፈቀራችሁ እናንተ ለፍቅረኛችሁ ለጓደኛችሁ የመከበር መንስኤ ሁኑ እንጂ የመናቅ መንስኤ ሆኑ። ፍቅረኛችሁ እንዲወደድ እንዲከበር የምታደርጉት እናንተ ናችሁና። እና ህያብ የዳጊ ነገር ፍላጎቱ እውነት ጠፍቶች ነው ወይ? ወይንስ እንደው በየዋህነት ላለማስቀየም ነው? እንደዛ ስቶኝ የነበረው አይዶ ነው። ዳጊ ፍላጎቱ ከኤፍሬም ጋር ጭራሽ ሆኖ እንዲለያዩ ነው የሚፈልገው። ምክንያቱም እሱ ይፈልጋት አላ አብሮ ነው ያደገው፣ ጓደኛዋ ነው። ስለዚህ ጓደኛው ሌላ ፍቅረኛ እንድትይዝ አይፈልግም። እና በፍቅር መካከል መናናቅ ሲኖር በጣም ያስጠላል፣ ፍቅር ይሸረሸራል። ከቻላችሁ መከባበርን ልመዱ። ነገሮችን በመነጋገር መፍታት ግድ ነውና፣ እንግዲህ ያው ብሩኬ በጠየቀው ሰዓት ማለት አሁን ነው ቀስ ብላ ያወራችኝ እንጂ፣ ምንም እየተረጋጋች አይደለም፣ አታወራኝም፣ ልታወራኝም ፍቃደኛ አልነበረችም እያለ ነበር እና አንድ ሰው ተጣልቶ ካላወራ ቁጭ ብሎ ካልተነጋገረ እንዲሉ ነገሮችን ሊፈታ የሚችለው። እኔ እኮ ሰዎች በጣም ነው የሚገርሙኝ፣ የምሬን ነው የምላችሁ። ጸብ ይፈጠራል በፍቅር መካከል ያው፣ ጸብ የለም ማለት አይቻልም። ጸብ አለ ሁልጊዜም። ግን ደግሞ ነገሮችን ቁጭ ብሎ ለማውራት ሬዲ መሆን አለባችሁ። መግባባት፣ ቅድሚያ መግባባት። መግባባት ከሌለ ነገሮች ስለሚፈርሱ እና ብሩካችን ጀግናው ያው አስታርቆ ተመልሷል ማለት ነው። የእኛ አስታራቂ ሽማግሌ እግዚአብሔር ይስጥ። የንግስቷ የሀይንጌ ሸበላ ሲጀምር እናንተ የገባችሁበት ሁሉም ነገር ድምቀት ነው፣ ሁሉም ነገር ሰላም ነው። እና ደግሞ ቡራ የሁሎቹም ታናሽ እኮ ነው። ጉድ እኮ ነው ለነገሩ ሰውን ለማስታረቅ ታናሽ ታላቅ አይልም። ዋናው ሰላምን ነገር ሰብኮ ሰውን ማስታረቅ ነው። እና ጀግናው ሄዶ ዋናው ነጥብ ነጥቦችን ጣል ጣል አድርጎ ተመልሷል ማለት ነው። እና ሰምተሻል እንግዲህ በሀይም የመጣ ድርድር አያውቅም ዳይ ምናምን የሚባለውን አፍንሰው ነበር የሚጥልልሽ ህያብዬ ማለት ነው። ስለዚህ ኤፋ ደግሞ ስለሚወድሽ ነው እንደዚህ እየተሰደበ እየታገሰ ያለው እና የሚወዳችሁን ደግሞ ክብር ልሰጡት ይገባል። እንኳን አይደለም እናንተ ሌላ ሰው አምጠታችሁ ማስናቃርቶ እናንተ ራሱ እናንተ ወዳጆች ማለት ነው። ፍቅር ላይ ከአሁኑ መግባባት መነጋገር መስማማት ከሌለ መጨረሻው ደግሞ ጥሩ ላይሆን ስለሚችል